ሰላም ሰላም ውድ ፋሚሊዎቻችን እንደምን ሰንብታችኋል? እኔ ያለው እግዚአብሔር ይመስገን። ያው ሰሞኑ የተፈጠረው ነገር ታውቃላችሁ፣ ህዊ ባልሆነ ሰዓት ውስጥ ያልሆነ ነገር አርጋ ያው ራሷን ጉዳት ላይ አርጋ ነበረ። ያው ከፈጣሪ ጋር አሁን ደህና ነች እግዚአብሔር ይመስገን። ያው እኔ እነ ህዊ ቤት መግባት ስለደበረኝ ህዊን ደውዬላታለሁ እዚህ ለማግኘት ያው በቃ በጣም ያስጠላል። እኔ እንጃ እንዴት፣ እኛም ተጨንቀን እናንተንም አስጨንቀን ብዙ ነገር ተፈጠረ በመሃላችን ላይ። እንግዲህ ያው የፈጣሪ ስራ ነው ብዬ አምናለሁ። እናንተም አስጨነቅናችሁ፣ ግን እኔ እንጃ ታዲም እንዴት እንደሚሆን እንዴት ከሷ ጋር እንደሚፋታ አላቅም። ያው አሁን ባለበት ግን ታዲህ እሷን ማጽናናት እንዳለበት ነው ውስጤ የሚያምነው። እሷን ቀርቦ ከጎኗ አለውሽ እንዲላት እኔም ያው ከጎኗ አለው እንደምል ነው እኔ ውስጤ እየተሰማኝ ያለው። እኔም ያው እነሱ ሰፈር ላይ አንድ ግሪን ላይ ነኝ ያለሁት። ደውዬላታለሁ፣ ትመጣለች። እሷን አንዳንድ ነገር ለማለት እሷን ለማጽናናት ያው ከጎኗ ያለሁት እኔ እኔ ብቻ ነኝ አሁን ላይ። ታዲም ከራሱ ጋር አይደለም ታዲም ተወዛግቧል። ብቻ ያው ሂዊ ስትመጣ አንዳንድ ነገር እላታለሁ። እኔ ያው እኔ ሂዊ እንደዚህ ባለችበት ላይ ልጥላት አይደለም፣ ግን ሂዊን አልደግፋትም። ያደረገችው ነገር በጣም መጥፎ ነገር፣ በጣም የሚያስጠላ ነገር ስለሆነ እኔ እንጃ ሂዊን እኔ አልደግፍም። ያው ታዲም ደግሞ ባለበት እንትን ላይ ታዲም ልክ ነው ብዬ አስባለሁ። ለምን እሱም የራሱን ስሜት እሱ ያውቃል። እሷ ደግሞ ያው የተፈጠረባትን ነገር ነው ያው እሷም በንግግር የሚፈታ ነገር ነበረ። አንድ ሰው ይሄንን ነገር ስላደረገ ይሄን እንደዚህ ስለሆነ ኦልሬዲ ያ ሰው ከእሷ ጋር ይሆናል ማለት በጣም ይከብዳል። እሱም የራሱ ህይወት አለው። እሷም ደግሞ ወደ ሌላ ህይወት እንድትሄድ ነግራት አለው መክራት አለው ያው ብቻ ግን በጣም ይከብዳል እንትናችሁ እስኪ በኮመንት አሳውቁ። ምን እንደምትሉ እናንተ በእኛ ቦታ ብትሆኑ ምን እንደምትሉ ኮሜንት ላይ እስኪ አሳውቁ። እና ሂዊን እንጠብቃት እስኪ አኩኩዶ በሉ ልጆ ሰዓት ሆነ፣ በና አይደለ። እኔ ይሄ ሰሞን በጣም በጣም ቢጨነቀኝ ራሴኑላ በቃ ራሴኑላ እያመመኝ ነው። እንዴት እንደሆነ ባላውቅም ጭንቀቱ በጣም ኦቨር ሆኖብኛል። እነሱ እንትን ወዴት እየሄደ እንደሆነ አላቅም። ታውለ በላ ክልኝ ማታ በጨረቃ ታውለ በላ ክልኝ ማታ በጨረቃ ቤቶች የተቆጡኝ የረሳውቃ ቤቶች የተቆጡኝ የረሳውቃ። እንዴ ይሄ ሁሉ ሰዓት ምንድን ነው የምታስጠብቅኝ? አልተሻለሽም? ወደ አንተ ሲያመጣኝ ምን ይሻላለሽ

ታዲ የሆነ ስራ ይዞት ሆነ ስራ እየሰራ ነው። ራሱ አላወቀም። አሁን ወደዚህ መምጣት ሳላገኝሽ አሉለም ብዬ ነው የመጣሁት። ሰላም እና አሁን ምን አሰብሽ? እሺ እና ማዘር ምን አሉ? እኔ አልነገርኳቸውም እ አልነገርኳቸውም። አንዴ አሁን እግሬቸውም ነበረ በደንብ እንዲንከባከቡሽ የሚያስፈልግሽን ነገር እንዲያቀርቡልሽ ለዚያ ያደረኩት። ለወንድ ብለሽ? አዎ፣ ተገቢ ባይሆንም ግን አንዳንዴ ይከሰታል። እንደዚህ አይነት ቃል እንዳትናገረኝ። እንዴ ነው ምን ማለት ነው? እንደዚህ አይነት ቃል አትናገረኝ ማለት ነው። ይሄ እያደረግሽ ያለሽው ነገር እኮ ተገቢ አይደለም። ይሄ አይ፣ እኔና አንቺ አሁን ልንጨቃጨቅ ሳይሆን እኔ ለአንቺ የሚሆነውን መንገድ ነው የምነግርሽ። ማንኛውም ሰው ለማንም የሚሆነውን መንገድ አያውቅም? ማንም ሰው ደግሞ በማንም ጫማ ውስጥ ነው። ስለዚህ በእኔ በኩል ሆነክ ስላላየው በእኔ ላይ መፍረዳችሁ። ኧረ እባክሽ ይህ አባባል ደግሞ ኬት ነው ያመጣሽው? ስልኩ አይ እኔ እንጃ እኔ ተገቢ ነው ብዬ አላምንም። አሁን ወደ ራስሽ መመለስ አለብሽ። እንደዚህ አይደለም፣ ጥሩ ስራ አይደለም። አንቺ ራስሽን አጠፋሽ። ማንን ነው የምትጎጂው? ራስሽን እኮ ነው እንዴት ነው የማትጎጂ? በኋላ ያለውን ነገር እኮ አላውቅም። እስኪ እዚህ ምድርም ላይ ተሰቃይተሽ ተሽ ሰማይ ቤትሽንም አጨልመሽው አይከብድም? አንደኛውን እዛ ገብቶ መሰቃየት ይሻላል። ኧረ በጣም ከባድ ነው እንደዛም አይባልም። ዘላለም ዓለምሽን ለሴጣን ለሰይጣን ራስ እሽን ትገብር ያለሽ ያው ሴጣን የሚፈልገው ይሄንን አይደለ እና ለሱ ደግሞ ቦታ እኮ እየከፈትን ያለ ነው እኛ ነን እና የሚደግፍ ሰው ካላገኘ መክፈት አይቀርም እኮ እኔ አሁን እንደዚህ እኮ ልትመልሽልኝ ሳይሆን ማለት ነው፣ ተገቢ አይደለም። ስራሽ ተገቢ ያልሆነ ስራ ነው። ፀግሽ በእግዚአብሔር ጌታን ፍራሽ። እስኪ ዝም በል እና እንዳበረታታሽ ነው እንደ የምትፈልጊው። አዎ እዚህ ስነ ስርዓትሽ ነው። እዚህ ከምሬ እኮ ነው። ትናንትና እንደዛ ሆነሽ እንዴት እንደሆን እኛ ነን የምናቀው። እንዴት ነበር አይ በጣም አሪፍ ነበረ እ ሮማንቲክ ነበረ አ ነበርቺ አንቲ እንደው ምን ከባድ እንትን አምጥቼ ነው ምሰጥሽ እንዳት ተርፊ ማለት ነው እኮ አምጣልኝ። አሁን እዚህ ጋር እጠብቅሻለሁ። እቺ ምን አይነት ደረቅ ነች? አሁን ቀልዱን ተይውና ማለት ነው ቁም ነገር እናውራ። አሁን በቃ እኔ መጀመሪያ ያሳሰበኝ የጤንነትሽ ጉዳይ ነው የሚያስኬድሽ ከሆነ ድጋሚ ሄደሽ ብትተይው ደስ ይለኛል እ ማለት ነው። አሁን ጤንነትሽ እንዴት ነው? ደና ከሆንሽ ማለት ነው፣ ከዚህ በኋላ ማለት ነው፣ ለታዲያ ያለሽ ስሜት መቆም ነው ያለበት። አንደኛ ማለት ነው እዚህ አንደኛ ማለት ነው በዙሪያሽ ያለውን ሰው ማሰብ አለብሽ። ማንንም የሚወደሽው የለም እሱን ብቻ ነው እንደዚህ አይባልም። እሱ ደግሞ ሌላ ሌላ ዓለም ውስጥ ነው። አናግራታለሁ ነው እንዴ? ጫወታ መሰለሽ እንዴ? ምን ማለት ነው? በቃ እሺ አሁን ያልኩሽን ሁላ በሙሉ ሂዊ እንደሱ እኮ አይደለም። በቃ ምንም እንዳትናገረኝ በእናትህ ተውኝ። አንቺም በዙሪያሽ ብዙ የሚወድሽ ሰው አለ። የለም ያ ሰው ራሱ ይጎዳል ብለሽ አታስቢም እንዴ? አስመሳዮች ናቸው በዙሪያ ያሉት እንጂ የሚወድሽ ሰዎች አይደሉም። አዲስ ያስመስል አያስመስል፣ በምን እርግጠኛ ነሽ? ይወደኛል እኮ። እሺ ቢወድሽ እንደዚህ ነበረ። ያፈቅረኛል ሳይሆን ይወደኛል። መውደድ ሌላ ነው፣ ማፍቀር ሌላ ነው። መውደድና እኮ ማፍቀር እኮ ይለያያል። እንዴት እንዴት ነው የምታስቢው? ሂዊ ይ እንዴ ያፈቅረኛል ይሄ ምን ላይ ነበር? መውደድና ማፍቀር፣ መውደድና ማፍቀር እኮ ይለያያል። እንዴት እንዴት ነው የምታስቢው? እንዴ አፈቅረኛ ያደርጋል። ምን ህይወትሽ ላይ በጣም እየቀልልሽ ነው፣ እንደዚህ አይነት ንግግር ያው ቀኑን ሙሉ ቤት ትርሽ ያለሽ ዘይቱን ቡልኮ ማለት ነው። እሱ የመዳኒት ውጤት ሊሆን ይችላል እ እ ጸፍቻ፣ ያለው ሰላም ነህ። ሂዊሻ ጋር እኮ ነኝ። ሂዊ በጠዋት ሁኔታዋ አሳስቦኝ ነበር። እኔ ስራ ነው ብዬ ነዋ። እዛ ሸምሱክ ፊት ለፊት ግሪን የለም። ከቤታቸው ጀርባ ማለት ነው። እዛ አካባቢ ነን። አቃ ቤተ ክርስቲያን አንድ ላይ እንሄዳለን። ታነች ታነች ለውጣለ አፍኩኝ ነበር። አይ እባክሽ

ረገም በዙ አስተሳሰብ አደላ ያላት መናገር ነበረባት፣ ሰው እንዲንከባከባት። እኛ ምን 24 ሰዓት ከሷ ጋር እንሆናለን? ሰቡን እኮ ለአንድ ሳምንት ብቻ አይደለም ለአመታት ትንከባከባል። አይ እስካና ቢሶን ሸብኛ ባይሆን ማለት ነው፣ እንደሱ እንደ ዳበስካት ማለት ነው። መሀሏ ላይ ቅቤ አናሷ ላይ ጾም ሲፈታጣል። እሺ አላ እንደዚህ ከልብሽ ሆነሽ ስሚው የሚነግርሽ ነገር ትክክለኛ ነገር ነው እየተናገረ ያለው ግን፣ አንቺ አታልምጪ። እኔ በነገራችን ላይ ታዲ እንትን ትበልና ማለት ነው። ባይሆን ወደ ጸበል ይዘና ተንገባል። እሱም ጥሩ ሀሳብ ነው። ባይዚ ምን ተፈጠረ? ትናንትና፣ ታዲያ በዚህ አይነት መቼም የምንግባባ አይመስለኝም። የምሬን እኮ ነው እኔ አሁን ላቀልኩ ድጋሚ እኔም እንደ አሁን ሀሳቤ ድጋሚ እንደዚህ አይነት ነገር እንዳትወስኝ እንደዚህ አይነት ነገር ንእዳትእ አሁን አሁንም ደጋግሜ ነግሬሽ ነገር፣ ምክንያቱም ሪስክ የሚያስወስድ ነገር ላይ የሆነ መጠንቀቅ አለብን። እኔ በኔ ምክንያት ማንም እንዲጎዳ አልፈልግም። አሁን ነገር ትናንትና ለሚሆን ዚያ አይነት ነገሮች ውስጤ ተወቃሽ ማድረግ አልፈልግም እኔ እንደዛም ደግሞ አንቺን ለማየር ወይም ከአንቺ ጋር አንቺ ነው